ዓለም አቀፍ የመንገድ ላይ መስመሮች መንገዶች ላይ የሚሰመሩ መስመሮች አገልግሎታቸው የት ቦታ መቅደም እንደምንችል ይጠቁማሉ። መታጠፊያና ማዞሪያ ቦታ ይጠቁማል። የትራፊክ መብራት አካባቢ የምንቆምበትን ስፍራ ያመለክታል። የመንገድን መሃልና ጠርዝ ያመለክታል። የእግረኛና ማቋረጫን ያመለክታል። አንድን መንገድ ሁለት አቅጣጫ ይከፍላል። የመንገድ ዳር ምልክቶችን ተክተው ይሰራሉ። ዓለም አቀፍ የመንገድ ላይ መስመሮች በሁለት ይከፈላሉ ሀ በመንገድ አግድም የሚሰመሩ መስመሮች ለ በመንገድ አቅጣጫ የሚሰመሩ ሀ በመንገድ አግድም የሚሰመሩ መስመሮች የእግረኛ ማስተላለፊያ የሚሰመር መስመር ሲሆን አሽከርካሪዎች ፍጥነት በመቀነስ ብሎም በመቆም ለእግረኛ ቅድሚያ በመስጠት ያልፉታል ሁለት በመንገድ አቅጣጫ የሚሰመሩ መስመሮች ለአሽከርካሪዎች የሚሰመር ሲሆን በአሰማመር ዓይነት በሦስት ይከፈላል እነሱም አንድ የተቆራረጠ መስመር፣ ሁለት ያልተቆራረጠ ወይም ድፍን መስመር፣ ሶስት የተቆራረጠ እና ያልተቆራረጠ መስመር ናቸው። ሀ የተቆራረጠ መስመር አንድ መንገድ በተቆራረጠ መስመር ለሁለት አቅጣጫ መንገድን ሲከፈል ግልጽና የትራፊክ መጨናነቅ የሌለበት ቦታ መሆኑን እንረዳለን። ስለሆነም የተቆራረጠ መስመርን አቋርጦ መቅደም፣ ወደ ግራ ዞሮ መመለስና ወደ ግራ መታጠፍ ይቻላል። ለያልተቆራረጠ ወይም ድፍን መስመር አንድ መንገድ ባልተቆራረጠ ወይም በድፍን መስመር ለሁለት አቅጣጫ መንገድን ሲከፈል ግልጽ ያልሆነ ቦታና የትራፊክ መጨናነቅ ያለበት ቦታ መሆኑን እንረዳለን። ስለዚህም ድፍን መስመርን አቋርጦ መቅደም ወደ ግራ ዞሮ መመለስና ወደ ግራ መታጠፍ አይቻልም። ሐመር ውሃ የተቆራረጠና ያልተቆራረጠ መስመር በተቆራረጠና ባልተቆራረጠ መስመር አንድ መንገድ ለሁለት ሲከፈል በተቆራረጠ መስመር በኩል ያለው አሽከርካሪ ሁለቱንም መስመሮች አልፎ መቅደም፣ ወደ ግራ ዞሮ መመለስና ወደ ግራ መታጠፍ የሚችል ሲሆን ባልተቆራረጠው መስመር በኩል ያለው አሽከርካሪ ደግሞ መስመሮቹን አልፎ መቅደም፣ ወደ ግራ ዞሮ መመለስና ወደ ግራ መታጠፍ የማይችል ይሆናል። ባለ አንድ አቅጣጫ መንገድ በተቆራረጠ ነጭ መስመር በረድፍ ሲከፈል ማንኛውም አሽከርካሪ በራሱ ረድፍ ውስጥ በማሽከርከር ፍጥነት ለመጨመርና ለመቀነስ ወይም ለመታጠፍ በሚፈልግበት ወቅት የተቆራረጠውን መስመር አልፎ ማሽከርከር ይችላል። መንገዱ ባለ አንድ አቅጣጫ በመሆኑ ዞሮ መመለስ እና ወደ ኋላ መመለስ ክልክል ነው። አንድ መንገድ ከመስመር በተሠራ የትራፊክ ደሴት ለሁለት ሲከፈል ማንኛውም አሽከርካሪ የትራፊክ ደሴትን ረግጦ መቅደም፣ ወደ ግራ ዞሮ መመለስና ወደ ግራ መታጠፍ አይፈቀድለት። ዞሮ መመለስና መታጠፍ የፈለገ አሽከርካሪ እንደ መንገዱና እንደ ትራፊኩ ሁኔታ በጥንቃቄ በደሴቱ መሻገሪያ ለመታጠፍና ለመዞር በተዘጋጀ ስፍራ ላይ ወደ ቀኝ አስፍቶ ዞሮ መመለስና መታጠፍ ይቻላል። በተጨማሪም ቀድሞ በተገለጸው ሁኔታ ደሴቱን ሳይረግጥ በራሱ ነጠላ መንገድ የግራ ረድፍን ይዞ መቅደም ይቻላል። በመንገድ ላይ የሚቀቡ ቅቦች በመንገድ ላይ የሚቀቡ ቅቦች በሦስት ይከፈላሉ። እነሱም አንድ የመቆሚያ ስፍራ ቅብ አሽከርካሪዎች በምልክቱ ውስጥ ለማቆሚያ በተዘጋጀው ስፍራ ላይ ብቻ መቆም አለባቸው። ሁለት የማስተላለፊያ ምልክት ቅብ፣ የቀለም ነጠብጣብ ባላቸው ክልሎች ውስጥ ማሽከርከር ክልክል ነው። ሦስት ቅድሚያ ስጥ የሚል ምልክት ቅብ። ምልክቱ ወይም ቅቡ ቅድሚያ ለተላላፊ በመስጠት በጥንቃቄ ማሽከርከር እንዳለብህ መልእክት ያስተላልፋል።